በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ አላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎን ያድርግ፣ ተመልከተኝ፣ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ፣ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት እለት ነው። ዳግማይ ትንሳኤ ብለን በዛሬ ዕለት የምናከብረ ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው ነው። በትክክል ከጾም ነው። ስለ ጾም ነው ነው። እንዴት መሰለሽ አቢ ጾም የሚጾመው በቤተ ክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ አስራ አንድ ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው፣ እስከ ምሽቱ አንድ ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት ከዛ በኋላ አርብ ዕለት እስከ ትንሣኤ እሑድ ያለዋል አ ሰላሳ ሶስት ሰዓት ነው። ከጌታ ስቅለት በኋላ ሰላሳ ሶስት ሰዓት ነው። በነገራችን ላይ ጌታ ምድር ላይ ሰላሳ ሶስት ዓመት ነው የኖረው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ ሰላሳ ሶስት ዓመት። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት ሰላሳ ሶስት ሰዓት ሰብኮላቸው የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል በሲኦል በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው ከዘጠኝ ሰዓት እስከ 12 ሰዓት ያለች አይደል እሷም በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል አንድ መቶ ሀያ ስድስት ሰዓት ማለት በበዓለ ሀምሳ የማንጾማቸው አርብና አረቡ ሰዓቶች ናቸው። ስለዚህ ኦሬዲ አሮብን ጾመን ነው የጨረስ ነው ዓቢይ ጾም ላይ ስለተጾመ ነው የማይጾሙ ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት ሀምሳ ቀን እየተከበረ አይደለም። ሀምሳውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው እንደ አንድ ቀን አሁን ሀምሳውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን ያንን እንዳንድ ቀን ነው ቤተ ክርስቲያን ሀምሳውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው ሀምሳውን ቀን ያለ ጾም እንድናሳልፍ የምታደርገው።